ብዙ ሴቶች ግንኙነት በማደርግበት ጊዜ ከፍተኛ የሆነ ህመም ይሰማኝን የሚል በርካታ ጥያቄዎች ይጠይቃሉ። ለመሆኑ በግንኙነት ጊዜ ህመም የሚኖረው ለምንድን ነው? ህመም የሚሰማውስ ለምንድን ነው? ከምን የመነጨን የሚለውን በዚች አጭር ቪዲዮ የምነግራችኋል። የመጀመሪያውና ዋናው እንግዲህ ለግንኙነት ዝግጁ በማይሆኑበት ጊዜ ግንኙነት ማድረግ ነው። ይሄ ማለት ምንድን ነው? ሴቷ ሳትነቃቃ ወይም ደግሞ ወደ ስሜት ውስጥ ሳትገባ ፍላጎት ሳይኖራት ግንኙነት በምታደርግበት ጊዜ ይሄ ህመም ሊከሰት ይችላል። ምክንያቱም ሴት ልጅ ወደ ስሜት በምትመጣበት ጊዜ ብልት እርጥበት ወይም ደግሞ የራሱ ፈሳሽ ስላለው ያ ፈሳሽ በሚኖርበት ጊዜ የወንዱ ብልት በሚገባበትና በሚወጣበት ጊዜ ህመም እንዳይሰማ ስለሚያደርግ ይከላከላል ማለት ነው። ስለዚህ ዋና የመጀመሪያው ሳይሟሟቁ ግንኙነት ማድረግ ነው ማለት ነው። ሌላው ሁለተኛ አእምሮ ዝግጁ አለማድረግ ነው። በተለይ ለግንኙነት አእምሯችንን ዝግጁ በማናደርግበት ጊዜ ብልት ሙሉ በሙሉ ያለመነሳት ችግር፣ በተለይ የሴቶች ወደ ስሜት ያለመግባት ችግር ስለሚከሰት ይህም ጎን ለጎን ተያይዞ የሚመጣ ችግር ነው ማለት ነው። ሌላው በስቲሽ የወለዱ ሴቶች ከሆኑ ከፍተኛ ህመም ይኖራል። ግንኙነት በሚያደርጉበት ጊዜ ህመም ሊሰማቸው ይችላል። እንዲሁም ደግሞ በልጅነታቸው የተደፈሩ ሴቶች ወይም ደግሞ ያስገድዶ መድፈር የደረሰባቸው ሴቶች ከሆኑ ይሄ የብልት ግንኙነት በሚያደርጉበት ጊዜ ህመም እንዲሰማቸው ያደርጋል። ግን ዋናው ግን በተለይ እድሜያቸው እየገፋ በሚሄድበት ጊዜ ኤስትሮጂን ሆርሞን ስለሚቀንስ የብልት ድርቀት ይከሰታል። ስለዚህ የብልት ድርቀት በሚከሰትበት ጊዜ ደግሞ በተለያዩ ፋርማሲዎች መድኃኒቶች አሉ። እነሱን ገዝቶ መጠቀም ይቻላል። ግንኙነት በሚያደርጉበት ጊዜ በመቀባት ህመሙን መቀነስ ይቻላል ማለት ነው። ስለዚህ ይች አጭር ቪዲዮ መልስ ትሆናለች ብዬ አስባለሁ። ባይ ባይ።